ኖራችሁ ምንም መክፈል የምችሉ መስዋዕትነቴ ብቻ ነው። ይሄን ነበር የፈራሁት። እንግዲህ የቢኒ ሄት ነኝ ብላ የመጣችኋ ልጅ እንግዲህ ስር ሰዳ ከሚባለው በላይ ሄሉንም ቢኒንም ተቆጣጥራ እንግዲህ የምትሰራውን ስራ ሰርታ ሄዳለች። ቢኒና ሄሉን በሚያሳዝን ሁኔታ እንግዲህ ከባድ አለመግባባት ውስጥ ገብተዋል ማለት ነው። ሄሉም ከበድ ያለ ውሳኔ ወሰናለች ማለት ነው። ቢኒም ደግሞ እሷ በተናገረችው ንግግር እጅግ በጣም አዝኖባት ተናዶባታል። መጀመሪያ እኔ መጣ ልጅቷ ቪዲዮ ስትሰራ ወይም ደግሞ መጀመሪያ ቪዲዮ ላይ ስትመጣ ተናግር የነበረ እኔ እች ልጅ ማቆም አለባት ብዬ ብዙ ነገሮችን ተናግር ያለው እና መጥፎ አቀባበል፣ ገና ነው የፈለገ ነገር ልትሰማ ትችላለች። ሄሉ ነፍስ አጥፍታለችም ተብላ ልትሰማ ትችላለች። የፈለገ ታሪክም ተፈጥሮ ሊነገራት ትችላል። ግን ያቺ ልጅ አላየቻትም። በአካል ዓይኗን አይን ላይን አልተያዩም። አደለም ይህንን ነገር ሳታቅ፣ ወይም ደግሞ አግኝታት እንደውም ትክክለኛ እውነቱን ነገር ይህን አድርገሻል ወይስ አላደረግሽም ብላ ለማወቅ ለማግኘት መጀመሪያ ክብር ሰጣት፣ እንደ ሰው አክብራት፣ ልታወራት ሲገባ ንግግሯ በጣም ከመጀመሪያው ጀምሮ በጣም የወረደ የዘቀጠ ነገር ነበር። በቃ ከአንድ ሴት ልጅ የማይወጣ ንግግር በእውነት ነው የምላችሁ ምንም በቃ እኔ አንዳንዴ ሁላችሁ ከሰው ጋር የምትጣሉበት ምክንያት ሊኖራችሁ ይችላል። እች ልጅ ምንም አይነት ምክንያት ሳይኖራት ነው ስትናገር የነበረውእና ከመጀመሪያው ጀምሮ እች ልጅ በቃ ማቆም አለባት ብዬ ስናገር ስናገር ብዙዎቻችሁ ታያቸው፣ ስራቸውን ይስሩ፣ አንቺ ነሽ እንጂ ሄሉ እንደዚህ እያረግሻት ብላችሁ እኔ ነው ወደ እኔ ነበር ስትመጡ የነበረ ሳይቃጠል በቅጠል ነው። አያችሁ መጀመሪያ እራሳችሁን ማታስከብሩ ከሆነ ያ ሰው እየናቃችሁ እያዋረዳችሁ ይበልጥ በቃ እንደየተጫወተባችሁ ነው የሚሄደውና ቢኒንም ወቅሽዋለሁ ትናንትና በሰራሁት ቪዲዮ ለምንድነው የወቀስኩት? መች ልጅ እህት ናት። ቢያንስ የሆነ ነገር ካለ ማስቆም ያለብህ አንተ ነ፣ መናገር ያለብህ ካለ አንተ ነ፣ በቃ ማለት አንተ ነ፣ እሷን ሄሉን የቀረብካት እና አንተ ትልቅ ልጅ ነ፣ ብዙ ማገናዘብ ትችላለ፣ በራስ ውሳኔ መወሰን ትችላለ ብዬ ሀሳብ ሰጥቼ ነበረ። የዛሬው ደግሞ ለየት ያለ ነው። ቢኒም በጣም ተቆጥቷል። ሄሉም እጅግ በጣም ተናዳለች፣ አዝናለች። ስልኳን ማጥፋፍታ ከቤት ሳት ወጣ ቤቷ ቁጭ ብላለች ማለት ነው። ምንድነው የተፈጠረው ነገር? በሄሉና በቢኒም ያለ የተፈጠረው ነገር ምንድን ነው? ተመልካቾቿም እጅግ በጣም እያዘኑ ይገኛሉ። የሚወዷት የሚያከብሯት፣ የሚያደንቋት አንዳንዶቹም የሄደን መሸኘት ነው የመጣን መቀበል ነው ምንም አዲስ ነገር የለም። በቃ ሄሎ አትጨነቅ የሚሉም አሉ። አንዳንዶቹ ደግሞ ለምንድን ነው ህይወት አልሰምረላት አለ? በዙሪያ የሚመጡ ሰዎች እየጎዷት እንጂ እሚሄዱት እየጠቀሟት አይደለም። በዙሪያ በቃ መልካ ድካም ሰው ጠፋ፣ ለምንድን ነው ብለውም ራሳቸውን ጥያቄ እየጠየቁ በጣም በመወዛገብ ውስጥ ከባድ ሁኔታ ውስጥ ይገኛሉ። አጠቃላይ እስኪ ሐሳብ አስተያየትን እንስጥ፣ በቢኒና በሄሉ ማለ የተፈጠረው ነገር እንዲሁም ደግሞ እህትየዋን እህት ነኝ ብላ የመጣችሁ አቃጣጣሪዋ አቃሳሪዋ ሰይጣን የላካት ማለት ነው። እስኪ ስለሷም እናወራለን። በመጀመሪያ እንዴት ናችሁልኝ ውዴ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ተረፍረፍ ይበለልኝ። እንግዲህ ሄሉን የምትወዱ ሰዎች ናችሁ፣ ቢኒን የምትወዱ ሰዎች ናችሁ፣ ይህ ቪዲዮ ከፍታችሁ እያያችሁ የምትገኙት ሌሎቻችሁም ልትኖሩ ትችላላችሁ። እና ለእናንተ መልእክት የማስተላልፈው ነገር ሄሉ ለምን ሰላሳ ወንድ መጡ አይሄድም። የመጣን መቀበል ነው የሄደን መሸኘት ነው አለቀ። ከዛ ውጪ መጨናነቅ ምናምን አያስፈልግም። በቃ አንዳንዴ ህይወት ፊቷን ስታዞርባችሁ፣ ደግሞ ብዙ መከራ ነው የምታሳልፉት። እና ሄሉ ምናልባትም መከሮ አላለቀ ይሆናል፣ ችግሩ አላለቀ ይሆናል፣ መከፋቱ አላለቀ ይሆናል። ገና በብዙ ልትፈተን ትችል ይሆናል እንግዲህ ፈጣሪ በፈቀደው መንገድ ላይ ነው ልትጓዝ የምትችለው እንጂ እሷ ምንም እዚህ ጋ ቆርጣ ቀጥላ የሆነ የምታስተካክለው ነገር አለ ብዬ አላሰብም። በቃ ሁሉ ነገር ከእግዚአብሔር ስሰጣችሁ ነው የምትቀበሉት። ከዛ ካልሆነ እኛ የሆነ ወንዝ ቦታ ወይ ደግሞ የሆነ አካባቢ ሄደን ቆንጥረን ዝቀን የምናመጣው ነገር አይደለም እና ፍቅርን ደግሞ ይታደሉታል እንጂ አይታገሉትም። ይህንን ነገር አስረግጬ ልነግራችሁ እወዳለሁኝ እና ወደ ሄሉና ወደ ቢኒ ስመጣላችሁ፣ መጀመሪያ ምን ስናገር የሚያምነኝ ሰው የለም። እውነት አንዳንዴ እዚህ ጋ የማወረው እኔ በቃ ለወደፊት የሚሆነውን ነገር ሁሉ በትክክል እናገራለሁ ያ ምንድን ነው? አንደኛ ሰዎቹ ባለቤቶቹ ከሚናገሩት ንግግር ተነስቼ ነው። ሁለተኛ ነገር ደግሞ እኔ አስባለሁ፣ በቃ ይሄ ነገር ቢፈጠር እንደዚህ ቢሆን ዛሬ ነገ እንደዚህ መምጣቱ አይቀርም ብዬ የነገን ሁሉ አስባለሁ። አረቃችሁ ማታሰቡ ከሆናችሁ እናንተ ሰው አይደላችሁ። ዛሬን እየኖራችሁ ለነገ ማቀድ ማሰብ መቻል አለባችሁ። ዛሬ የሆነ ነገር ስትሰሩ ጥሩም ነገር ይሁን መጥፎ ነገር፣ ነገ ምን ይዞ ቢል ይመጣ ይችላል ብላችሁ ማታሰቡ ከሆነ እየኖራችሁ አይደለም ማለት ነው እና ወደ ቢኒና ወደ ሄሉ ስመጣ ሄሉ ዛሬ ጥፋት አጥፍታለች ብዬ እንደራሴ ሀሳብ እሰጣለሁ አጥፍታለች። ጥፋት አጥፍታለች። አንዳንዴ የሚወዳችውን ሰው ለምን እንዳልኩኝ ነግራችኋለሁ። የሚወዳችሁን ሰው በጣም ለእናንተ እያሰበ እየተጨነቀ ጠፋችሁ፣ የት ገባችሁ፣ ምን ሆነች? ምን ብሎ ለናንተ አብዞቶ የሚወዳችሁን የሚጨነቅላችሁን ሰው እናንተ አቅልላችሁ ስታዩት፣ ወይ ደግሞ ያ ሰው ለእኔ ቦታ የለህም እኮ ብላችሁ ስትነግሩት፣ ወይ ደግሞ የሆነ ነገር ስትበሳጩበት ያ ሰው ሞራሉ ይሰበራል፣ በጣም ይጎዳል። ለምን ለእናንተ እያሰበ እየተጨነቀ፣ የት ገባችሁ የተወጣች ብሎ እያሰበላችሁ እናንተ የሚጎዳ ንግግር ስትናገሩት ያመዋል። እንደ ሰው ማለት ነው። እና ቢኒ ያ ስሜት ነው የተሰማው። እየወደዳት እያከበራት ሊቀርባት እየፈለገ በራሱ በፍላጎቱ መጡ አብሯት እየሆነ እሷ ሄሉ መልሷ ደስ አይልም ነበር የዛሬው። ማለት ማለት ጠንካራ መሆን ነበርባት። ታግሳለች። እህት ነኝ ብላ መጣችው እስከ ጥግ ድረስ በጣም አበሳጭታታለች። በጣም ብዙ ነገር ትንግግር ተናግራታለች። እንኳን እሷን እኔ ራሱ ደሜ ፈልቶ በጣም ብዙ ነገሮችን ስናገር ነበር። በጣም በኃይል ቃል ስናገር ነበር ግን ደግሞ ከዚህ በላይ መታገስ ትችል ነበረ። አንዳንዴ ይውላችሁ ለፍቅር ሲባል እኮ ብዙ ዋጋ ይከፈላል፣ እስከ ጥግ ድረስ ማለት ነው። የእውነት እውነተኛና ትክክለኛ ታሪክ ራሱ ትሰሙ የለ የቤተሰብ ጣልቃ ገብነት ምን ያህል አንዳንዶቹ እድለኛ የሆኑት ሁለታቸው ፍቅራቸውን አስቀድመው ሁለታችንን በቃ ብለው ልብ ለልብ ተገናኝተው ትልቅ ዋጋ ከፍለው መጨረሻቸው ያማረ ይሆናል። አንዳንዶቹ ደግሞ በቤተሰቦቻቸው ጣልቃ ገብነት ተሸንፈው እዛም እዚህም ወሬ ሰምተው ብትንትናቸው ወጥቶ ህይወታቸው ሁሉ ምስቅልቅል ይወጣል። ምንም ምንም የሰመረ ህይወት አይኖሩም። እና በአጠቃላይ ዛሬ ሄሉ አጥፍታለች ብዬ የማስበው ነገር እንግዲህ፣ ቢኒ በእርግጥ ጥፋት አለበት። አዎ ፎቶውን መጣ ቤቷ ድረስ ወሰደችባት። በጣም ከሱ ውጭ አግኝታ በጣም የሚያስጠላ ቃል ተናገረቻት። በጣም የወረደ ቃል፣ በቃ ንግግሯ ደስ አይልም። በቤቷ ትመጣለች። በሴትነቷ በመልኳ ምን ያልገባችበት ነገር አለ? በጣም አመናጭቃ ሰድባት ነው ሄደችው፣ አደለ? አንድ ቀን ቢሆን እሺ አላወቀም እንበል፣ ሁለት ቀን ቢሆን እሺ፣ ከዛ በላይ እኮ ነው እየመጣች፣ በየቀኑ እየተመላለሰች መከሯን ስታበላት የነበረው ሄሉ አንድ ክፉ ቃል ሳይወጣት፣ እሷ ስንት ቃል ነው የተናገረች? ወደ ሁለት መቶ ሺህ ቃል ተናግራ ሰድባት አመናጭቃት ነው የሄደችው አይደል? ሄሉ አንድ እንኳን ክፉ ቃል ሳይወጣት፣ ይህንን እያየ ቢኒ እህቱን ማስጠንቀቅ ነበረበት። በጣም መጣላት ይችል ነበር። የሚያምንባት ከሆነ ሄሉ ለወደፊት አጋሪ ትሆናለች፣ ለወደፊት በጣም ጓደኛ ናት፣ እንድትጎዳ አልፈልግም፣ እውነት አላት ብሎ ካሰበ ከእውነት ጎን ቆሞ የትንም እናቱ ለምን አትሆንም? ከእውነት ጎን መቆም ነበረበት። ጥፋት አለበታይ ነው ግን፣ ሄሉ ደግሞ ገና እድል አልሰጠችውም፣ ጊዜ አልሰጠችውም እና ትንሽ ብትቆይ ብትረጋጋ ጥሩ ነበር። አሁን ሄሉ ምንድን ነው? አንተ በቃ የሆነ አዝነህልኝ ነው እኔ ጋ የሆንከው እንጂ ፈልገህ ምናምን አይደለም፣ ተገዶ እንደመጣ ነው። እህትየዋ እዚህ ጋ ያለ ፍላጎቱ ነው አንቺ ጋ ያለው እያለች ነው። ስለዚህ ይህንን ያለችበት ምክንያት አላት። አንተ ጋ ያየችበት ነገር ኖሮ ነው ወይም ደግሞ አንተ ጋ አንተ የነገርካት ነገር ኖሮ ነው። አንተ ውስጥ ያለ ነገር ነው በቃ የነገረች። ስለዚህ አስፈላጊ አይደለም ካንተ ጋ ምንም ላዳምጥ አልፈልግም፣ ምንም ማውራት አልፈልግም ብላ እንግዲህ ስልኳን አጠፋፍታ ጠፍታለች እና ይሄ መሆን የለበትም መልስ አላት። እውነት አላት። ከእውነት ጎን የቆመ መቼም ቢሆን አይወድቅም። በቃ እውነት ትመነምናለች እንጂ አትጠፋም አይደል? ስልኳና ጥፍታ ስትጠፋ ቢያንስ ጓደኛዋ ነው። ተውት፣ ሌላውን ይቅርና እንደው ሌላ ብዙ ቀናቾች አብረው ሆነዋል። ለወደፊትም አብረው መሆን እንደሚችሉ ምናምን አውርተዋል አይደለም ተውት እሱን። ውላና ለአንድ ቀን እንኳን የምታውቀው ሰው እንኳን ቢሆን ስጠጣፋች ብሎ ይጨነቃል ብላ አለማሰቧ፣ ስልክ መዝጋት ለምን አስፈለገ? በቃ ማውራት ትችላለች። ዘግታ ራሷን ማስጨነቅም ስልኳንም ማስጨነቅ አይጠበቅባትም። ቢኒንም ማስጨነቅ የለባትም። ለምን ሲያን ሲደውልላት፣ በቃ ይቅርታ አድርግልኝ እህት የመጣችበት መንገድ በጣም ደስ አይልም። ሞራሌን በተለያየ ጊዜ እየመጣች እንዲ እንዲ እየነካችው ነው። ስለዚህ እሷን ወይ አስጠንቀቃት፣ ወይኔን ወይ እሷን ምረጥ። እሷን ማሳረፍ አለብህ። ምናልባት እህት ልትሆን ትችላለች ግን አንተ ከኔ ጋር መሆን አትፈልግም ወይ ብላ በስርዓት መጠየቅ ስትችል ምንም ማውራት እንደማትፈልግ በጣም እንደተናደደች፣ በጣም እንደተበሳጨች ትዕግስቷ እንዳለቀ ከእሱ ጋር ምንም በጣም አሳዘነኝ። እሱ ደግሞ እኔ ማንም አንድም ሰው አንድ ቀን አንድ ሰው በነገራችን ላይ ማለት ማንም ሰው አስገድዶት ከማንም ሰው ጋር መሆን አይችልም መሆንም የለበትም። እንደዛ ከሆነ በጣም የሚያስጠላ ህይወት ነው የሚሆነው እና ምን ልላችሁ ፈልጌ ነው። ቢኒም ቢኒም ሄሎ በጣም ቸኮለች ለውሳኔ። ይሄ ሰው እንግዲህ ሜቢ አዝኖ ስለታመመች በጣም እንደሚያዝንላት ምናምን እሱም ተናግሯል። እና አንዳንዴ ለምትወዱት ሰው ነው የምታዝኑለት የእውነት ሌላውንማ ከንፈር መጣችሁ አይ ምናምን ብላችሁ አልፋችሁ ልትሄዱ ትችላላችሁ። የምትወዱት ስንት ሰው ግን ከስር በቃ ህመሙን ሁሉ ተጋርታችሁ አብራችሁ ሆናችሁ በቅርብ ሆናችሁ ፍቅር እየሰጣችሁ ያን ሰው ደስተኛ ማድረግ ነው። በዛ ሰው ደስታ ትደሰታላችሁ። በአጭሩ ቢኒ እያደረገ ያለው ነገር እሱ ነው ብዬ ነው የማስበው። ሊጠቀምባት ፈልጎ ወይ ደግሞ ስላሳዘነችው ብቻ አብሯት እየሆነ ምናምን አይመስለኝም። እና ብቻ የተነጋገሩት ንግግር ደስ አይልም። ቢኒም ደግሞ ያው አንተ በጣም ጥሩ ሰው ነህ፣ አልዋሽም፣ በጣም መልካም ሰው ነህ። ለሄሉ ጥሩ አስተሳሰባለ ጥሩ አመለካከት አለ። አንድ ላይ ስትሆኑ በጣም ደስ ትላላችሁ። ትክክለኛ ደስታን ያየንባት አንተ ጋር ስትሆን ነው። ፈገግቷ አንተ ጋር ስትሆን ደስ ይል ነበር ምናምን ነገርና ያ ነገር ደግሞ እንግዲህ አልሆነም እና ከባድ ነው። ገና ትንሽ ቀን ተደሰተች ብለን እሷም ተናግራለች ለነገሩ በሚያሳዝን ሁኔታ አንድ ቀን ተደሰቼ ሁለት ቀን ነው የማዝነው ብላለች። ሁሌም ቢሆን በህይወቴ አለች በጣም አንድ ቀን ከሳኩኝ ከተደሰትኩኝ አስባለሁ አለች ነገ ምን አይነት ችግር ሊገጥመኝ ይሆን ዛሬ በጣም ተደሰትኩሳ ብዬ እጨነቃለሁ ትላለች። እና አንዳንዴ እድል የሚባል ነገር አለ። በቃ ምንም በቃ ህይወት የሆነ አላደል ተራራ ምታክል በቃ ተራራ ትሆንባቸዋለች እማትገፋ አልጋ በአልጋ ማትሆን በጣም ብዙ። ግን በብዙ የሚፈተን ሰው በብዙ ያገኛል በብዙ ይጠቀማል ብዬ አስባለሁ። የኋላ ኋላ ትክክለኛና ጥሩ ህይወት ትኖር ያለች ብዬ ነው የማስበው። እና ከቢኒ ጋ እስከመጨረሻው ባትለያዩ ደስ ይለኛል። አልዋሸሽም። እና እህትየዋ ግን የምትስተካከል አይነት ሴት አይደለችም። በዛ ላይ በጣም የምትዘድ ሰው እዛቻ። ወንድሟን በቃ ማለት እሷ አታገባውም ማለት ይህንን ነው። ቢኒም ደግሞ አንተ ሄሉን ከወደድካት አብራት መኖር እንደምትፈልግ አብራት መሆን እንደምትፈልግ ሄሉን በጣም እንደምትወዳት እንደምታደንቃት እንደምታከብራት ተናግራል። እና ለምትወዱት ሰው ለምታደንቁት ሰው እውነት ካላችሁ እውነትን ይዛችሁ ብትከራከሩ ምን ይጎላል? እና ቢኒ ደግሞ እህትነቻ ጥፋት አጥፍታለች ሁሉን ነገር እንዳጠፋች በእርግጥ ተናግራል። እና ሄሉ በእርግጥ ቸኮለችበት፣ ሊያስረዳት ፈልጎ ነበር። እኔ ራሴን ውሳኔ ወስናለሁ በቃ ምናም ብሎ ወስኖ መጦ ነበር፣ ግን ያልተፈጠረ ነገር ያልሆነ ነገር ነው የተፈጠረው። ሄሉዬ ብቻ ማዘንም መጨነቅም መከፋትም የለብሽም። ግን ነገ ቢኒ በዚህ ትቶሽ ሄዳል፣ ጥሎሽ ሄዳል ብዬ አላስብም። ማለት እሱ እንዴት ነው ያለው? እኔ ዋጋ ለእሷ ዋጋ ለመክፈል ተዘጋጅቶ ነበር እና ሄሉ በአጭሩ ደካማ ስትሆንበት አየና፣ ለእኔ የምትከፊው ዋጋ እስከዚህ ነው ወይ? እችም ብቻ ነው ወይ ሲላት፣ አዎ ከዚህ በላይ ዋጋ መክፈል አልችልም ከሚባለው በላይ ታግሻለሁ፣ በቃ አልገባህም ብላ በቃ ምርር ብላ ነው የተናገረችው። እና እኔ እውነት ለመናገር ችግሯ ከእህትየዋ ጋር እንጂ ከቢኒ ጋር ነው ብዬ አላስብም። ምክንያቱም በቢኒ አንደበት አይደለም ያወራችው ያቺ ልጅ፣ ወይም ደግሞ የሰደበቻት ወይ ያመነጨቀቻት የቢኒን አንደበት ወይም ደግሞ ቢኒን ሆነ አይደለም። ቢኒ የራሱ ህይወት ሌላ ሰው ነው፣ እሷም ለራሷ ሌላ ሰው ናት። እና እህቱ በጣም ስርዓት ያጣች ልጅ ነች። እሱ ግን ጥሩ መልካም ሰው ነበረ። እሱም ባታጭው እኔ ደስ ይለኛል። ሄሉ የወሰነ ጥሩ ጥሩ ጥሩ ሄደሽ ሄደሽ ጥሩ ያልሆነ ውሳኔ ወሰነሽ። በእርግጥ ገና አብረሽው ራሱ ብትሆኝ በጣም ከባድ ነገር እንደምታደርስብሽ እርግጠኛ ነኝ፣ የእውነቴን ለመናገር ማለት ነው። ግን ያንን ዋጋ ለመክፈል መዘጋጀት ጥሩ ነበረ። ሄሉዬ ቶሎ ተሸነፍሽ ዛሬ ማለት ነው። እንደውም እለ ውስጥ እንድትገባ ከባድ በቃ መልስ መልሰሽ፣ እሱን በእጅሽ አስገብተሽ፣ ያችን ሴት ተንበርክካ መጣ ይቅርታ እንድታደርግ እንድትልሽ ማድረግ ነበረብሽ። አንቺ ብቻ መልካም እየሆንሽ መሄድ ነበረብሽ። እና ግን ቶሎ ተስፋ ቆርጠሽ ሳይ ደነገጥኩኝ። በቃ የነገ ህይወቷስ ምን ሊሆን ነው? ምንድን ነው የተፈጠረው ነገር ብዬ ግራ እስከምጋባ ደንግጫለው። ብቻ ግን ህይወት ይቀጥላል። የእውነት ነው ምላችሁ፣ ህይወት ይቀጥላል። ሄሉ ዛሬ ከቢኒ ጋር የተፈጠረው ነገር ሀፕን አደረገ ማለት ለዘላለም አለሟን ከሰው ጋር ሳትሆን ትቀራለች ማለት አይደለም። ምናልባት እንግዲህ የእሷ የሆነ ሰው ሌላ ሰው ሊሆን ይችላል። ግን ከቢኒ ጋር ብትሆን እኔ ደግሞ ከቢኒ ጋር የሚለያዩ ናቸው ብዬ አላስብ እህትየዋ ግን የስሯን ይስጣት። አያችሁ መሰሪ ሰው፣ ተያ ተያ ተያ ስትሉ የነበራችሁ ስራ ትስራ እያ። በዚህ ልክ ሞራሏን እየሰበረቻት እንኳን እያያችሁ ለሄሉ ቅንጣት ታንከል እንኳን ሳታስቡላት የቢኒ እህት ስትደግፉ የነበራችሁ ሰዎች ነበራችሁ። ዛሬስ ምን ትሉ ይሆን? እኔ ይገርመኛል። ለማንኛውም ግን ቢኒም አንተም አይክፋ። ሄሉ ያው የራሷ ብሶት ስላለባት ነው። እህት የተናገረቻት ንግግር በጣም አስጠሊታ ስለሆነ ነውና፣ አትቀየማት፣ አትክፋ፣ አትከፋባት የምር እኔ ያሳዘነኝ ራሱ ቻው በቃ ምናም ብሎ ጥሏት ሲሄድ የምር እንበይ የመጣው እና ያ መሆን የለበትም። ሁለታችሁ የራሳችሁ ህይወት ስለሆነ ማንም ጣልቃ ቢገባ በቃ ማስገባት የለባችሁም። ከገባ ሚግባ በቃ ራሳችሁ እጅ ለእጅ ከተያያዛችሁ የእውነቴን ነው። ከአንድ በርቱ ሁለት መድሃኒቱ ይባላል። ሁለታችሁ አንድ ከሆናችሁ ማንም ሊያሸንፋችሁ አይገባም ነበረ እና አሁንም ዋጋ አንተም ለእሷ ዋጋ ከፍለ ለእሷም ላንቺ እሱም ለአንቺ ዋጋ ከፍሎ እስከ መጨረሻው በፍቅር ጸንታችሁ ብትኖሩ እኔ ደስ ይለኛል። ይህ ነው ሀሳብ አስተያየቴ። እህትዮዋን ደግሞ ማናገር ያለበት ማስረዳት ያለበት በቃ ማሳረፍ ከፈለገች ወይ ደግሞ ቢኒ ከሄሉ ጋር መሆን አይችልም ብላ ካሰበች ወንድሟን በቃ ታስረዳው። ወንድሟ ደግሞ አይ ሄሉ ትበልጥብኛለች ወይም ሄሉ የምቀርብበት ምክንያት ይሄ ነው ብሎ ያስረዳት። ከዛ በኋላ የራሱን ውሳኔ ወስን። ሄሉ ምናልባት አሁን ላይ በቃ የተናገረችው ንግግር ሂዶ እህቱን እስከ መጨረሻው የሚወዳት ከሆነ እህቱን እንደምን ብሎ አሳምኖ ባታምንለትም እንኳን ሄሉ መርጦ ይመጣል። ካልሆነ ከሄሉ ጋር የመሆን ፍላጎት ከሌለው በዛው ይቀራል ማለት ነው። እንግዲህ ከሄደ ይሄድ፣ ከመጣም መጣ። በቃ ይሄንን ነው ልል የምችለው። አመሰግናለሁ። አሳባ ስሌት ካላችሁ ኮሜንት ላይ አስቀምጡ። በሌላ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። ሰላም ቆዩልኝ።